እሺ ዩዘፍ አንት ለች እቺደማ መልክት አንዴት ነች? ናላችንን ዞራችሁ ማን መሰላችሁ? ዬ እንድንሽ ሙ ሳብሪና መልክት መልክት መልክት ያለማቋረጥ መልክት መልክት መልክት መልክት እያለች ኮፒ ፔስት ኮፒ ፔስት አደርጋለች። የምን መልክት ነው እናቴ? መልእክት ማስተላለፍ ከፈለግሽ ላይቭ ሽን ትከፍቺ እና የምትፈልጊውን መልእክት ለህዝቡ ታስተላልፍ ያለሽ ለአለም ህዝብ ታስተላልፍ ያለሽ አለቀ በቃ ምንድን ነው የምትይኝ እኛን አልገባንም እሺ ዩዘርዬ ከትውውቃችሁ ጀምሪ ሰላም ነው እንዴ ነሽ ውዴ ሰላም ነው አለንልሽ እንዴ ነሽ ደስ ብሎኛል ስላስገባሽ በነገራችን ላይ አፍቃሪ ነኝ ብለሽ ጽፈሽ የለ። ኮመንት ነ አፍቃሪን፣ እኛው አፍቃሪ ያውነዛ ነው ያስገባዎች። እሺ፣ ከትውውቃችሁ ጀምሪ። እሽን የምኖረው ዱባይ ነው ኢማራት በማለት የዛሬ ሶስት አመት ነው የተዋወቅሁት ጓደኛዬን፣ በፌስቡክ ነው። እኛም እንዳንቺ የተዋወቅ ነው እና በፌስቡክ መጀመሪያ ሪኮስት እሱን የላከልኝ ከዛን ሪኮስት ላከልኝ። ከዛን ማርያምን፣ አዲስ ስለሆንኩ ነው እንጂ አፍቃሪ ነኝ ማርያም እንዳታሰጭኛ ብዬ ደስ ስላለኝ ነው። እና ከሶስት አመት በፊት ተዋወቅን። በፌስቡክ መጀመሪያ ሪኮስት የላከልኝ እሱ ነበረ። ከዛን በአንድ ወራችን በአካል ተገናኘ ማለት ነው። አንድ ወር ካወራን በኋላ በስልክ ከአንድ ወር በኋላ ተገናኘን። እሱ የሚኖረው አቡዳቢ ነው። እኔ ደግሞ ዱባይ ነበርኩኝ። ከዛ ሰዎች ወደ ቱርክ በየአመቱ ይሳፈራሉ። ወደ ቱርክ ሲሳፈሩ እሱም በሰባት አመቱ ሰባት አመት ሙሉ አልወጣም፣ ካምፓኒ ነበር የሚሰራው እና ከሰባት ዓመት በኋላ እረፍት ወጣ ማለት ነው። እኔም ለሁለት ወር እሱም ለሁለት ወር ቤት ተከራይቶ ጠበቀኝ፣ ሁሉን ነገር አስተካክሎ ማለት ነው። ከዛን ስንኖር ስንኖር ሁለት ወሩን ቆይተን ልክ እሱ ወደ ስራ ሊመለስ ሲል ችግር ተፈጠረና ከዛን እሱ ከስራ ወጣ ማለት ነው። በሆነ ችግር ተፈጠረ። ኢትዮጵያ ሊደም ዝን ያረፈው ማለት ነው። ከዛን ችግር ተፈጠረና ቀረ። ከዛ በኋላ በቃ ማለት በጣም ብዙ መስዋዕትነት ከፈልን። ሰባት አመት የሰራበት ድርጅት እንደ ቀልድ እንደዘው ምንም በቃ ምንም ነገር ተሳይሉት የስራ መፈለጊያ ምንም ሳይሉት ድንገት በቃ በሆነ ተጣሉና ድንገት በቃ ከንሰልሰል አደረጉት ማለት ነው። ከሁሉን ነገር አበላሹበት ከዛን ማን ዋጋ ከፈለች? እኔ እኔ ዋጋ ከፈልኩ ማለት ነው። እኔ ወደ ስራ የተመለስኩ፣ ቀጥሎ እኔ ወደ ስራ የተመለስኩ፣ እሱ ደግሞ ለሱ በቃ እንደዚህ በቃ ተራርጠን ተራርጠን አመት ከስድስት ወር ስራ ፈታ ተቀመጠ። ከአመት ከስድስት ወር በኋላ እንደገና በመከራ ተመልሰው እንደገና ወደ ስራ ገባ ማለት ነው። እና አሁንም እስካሁን አብረና ያለ ነው፣ አልተጋባንም። እንግዲህ እግዚአብሔር ከፈቀደ እንጋ ለወደፊት እንጋባለን ብዬ አስባለሁ። ግን እንጋባለን ምናምን ምንም አይለኝም። በፊት ብዙ ነገር ይለኝ ነበረ። አሁን ምንም ነገር አይለኝም። በቃ ብዙ ነገር በቃ አንቺም እኔም ምኮትራፒ ነኝ ያለሁት አንቺም ወደዚህ ወደ ኔ መጥተሽ ምናምን እንደዚህ ምናምን ብዙ ነው። መንጃ ፈቃድ አውጥቼ ምናምን ከሱ ጋር እንድኖር ምናምን ይለኝ ነበር። አሁን ግን የለም ያ ምናምን የሚለኝ ቃል ምናምን የለም። አሁን ምን ትመክሪኛለሽ? አንቺ የከፈልሻቸው መስዋዕቶች ምን ምን ናቸው? እኔ ዋጋ ከፈል- ምሳሌ፣ አንድ ዓመት አንድ ዓመት ከስድስት ወር እሱ ስራ ፍቶ ሲቀመጥ፣ ቤት ኪራይ፣ ቀለብ በቃ አንድ እስከሚል በቃ ሙሉ ደግሞ እዚህ ለእሱ ነበር እንትን ስለ የነበረው ማለት ነው። ለምን ነገ አብረን እንኖራለን፣ ነገ በቃ የኔንም ለምን የኔንም ህይወት በቃ መንጃ ፈቃድ ታውጫለሽ፣ አንቺ ወረቀት ሽጋዊ ትሆኛለሽ ከማዳም ቤት ወታሽ አብረን እንኖራለን፣ በቃ እንጋባለን ምናምን ስለሚለኝ ያንን ነበርም ጠብቅ የነበረ ማለት ነው። እሱ ጥሩ ስራ ከያዘ በኋላ ማይ እመቤቴ እመቤቴን እመቤቴን እመቤቴን ወይስ እመቤቴን እመቤቴን ፍቅር ትሙት እኔ ፍቅር ነው። ስሚ ፍቅር እኔ ልሙት ዘጠኛ ዓመት የዚህ ሀገር ሀገር ያስገባኝ እውነት እናታለሽ እናት የለኝም፣ ሞታብኛለች። እኔም እህቴን ነች አሳደገች እህቴን ስከሌለ የእናቴ አጥንት በ የእናቴ አጥንት ማርያምን ነው የምልሽ ምንም አልዋሽም። ዓመት ከስድስት የቤት ክራይ እየከፈልች ቀለ ከስድስት ወር ደግሞ ቀጥታ ለእሱ ነው። ምንም የለኝም ግን እግዚአብሔር ይመስገን። እኔ ምንም የተጎዳሁት ነገር የለም። እሱን ጥቃሉን ባይጠብቅም እኔ ማድረግ ያለብኝን ነገር አድርግ ያለውምንድነው ምን አደረገ? ገና እኮ ነው ሰውዬው። አብሮሽ ነው አደል? እስካሁን ድረስ ምን አረገ? ትቶሽ ሄደ? አዎ አብሮ ያለ ነው ግን፣ አለ ለአግባሽ አይለኝም እንጂ አለ። አደል ያልሽው? አለ እኮ አለ። ግን ሌላ ሴት ማቅረብ ነበረበት። በቃ እንጋባ ማለት ነበረበት። ቤተሰቦቹን ማስተዋወቅ ነበረበት። ስንት ጊዜ ሆናችሁ በፍቅር? አሁን ሰኔ ቢመጣው አራተኛ ዓመታችን እንይዛለን። አራት ዓመት በአራት ዓመት ውስጥ የአመት ከስድስት ወር ደሞዝ ብቻ ነው የበላው። ያንቺን የአመት ከስድስት ወር ደሞዝሽን ብቻ ነው የበላው። በቃ አንቺ ኮንትራት ቤት ነሽ። እሱ ምንድን ነው የሚሰራው? በፊት ካምፓኒ ነበር የሚሰራው፣ አሁንም ከዛ ወጥቶ እንዲሁ ካምፓኒ ነው የገባው ርግ ምንም አይሰራም። ኢጃዛ ቤት ነው ቁጭ ብሎ። አንቺ የቤት ክራይት ከፍ ያለሽ፣ አንቺ ቀለብ ትች ያለሽ፣ እሱ ቁጭ ብሏል። አዎ። ቆንጆ ነው? ቆንጆስ ቆንጆ ነበር። ማጋሉ ቁመናውስ እንዴት ነው? አይ ሀው እየሱን አይችል ስለኝተ ማለት በእርግጥ ምንም በእርግጥ ስታማኝ ነው አሉ ብዙ አሉ በዙሪያው። በጣም ነው ታማኝ ነው። ስለ ታማኝነቱ የጠየቀሽ የለም። እኔ ስለ መልኩ ነው የጠየቁሽ። ስራ ነው የለውም። ቁንጅና አለው። ቁጭ አርጋሽ ልጃካቢ የቤት ታ ያለሽ ምግብ ትቀልቢዋለሽ ሰውየው እያማረበት እየፋፋ እንዳራስ እንደ ቦምቦሊኖ ፊቱ እየቀላ እየፋፋልሽ ይመጣልሻል። ግን ማሏሸሽ ነገር ቦታ ገዝቼ ወደ ሁለት መቶ ሺህ ብር ሰጥቶኛል። በእርግጥ ያው ብር አይደለም ብዬ ነው እኔ ካረኩት ብር እኔ ካረኩለት ምንም አይደለም ብዬ ነው። ደሞዝሽ መቶ ሺህ ብር አግዞኛ አንቺ ደሞዝሽ ትሪ ሺህ ስድስት ሺህ ስድስት ግን እስከ ሁለት ሺህ ብር አገኛለሁ የሚሰጡኝ አለ የሚሰጡ ይበየቃሉ የሆነ እንግዳ ሲመጣ ናሽ ስትረስ እየለቀቅሽ ብና አፍካሪ ብለሽ ገብተሽ ጭንቅ እለቀቅሽ ብና እንዴ ዝም በይ። እንደ ኮምፒውተር ጥሩ የምታወሪው አንድ ሺ ስድስት መቶ ነው ደሞ ደሞዝሽ የአመት ከስድስት ወር ሲባዛ ወይ አስራ ሁለት ወር ስድስት ወር እና አስራ ሁለት አስራ ስምንት ወር አንድ ሺ ስድስት መቶ ድርሃም ሲባዛ አስራ ስምንት ወር ማለት በድርሃም ሀያ ስምንት ሺ ስምንት መቶ ድርሃም ነው ሲባዛ በኢትዮጵያ በኢትዮጵያ አንቺ አንድ ሚሊየን አንድ መቶ ሀምሳ ሁለት ሺህ ብር ነው ለሱ ያወጣሽው እሱ ደግሞ ለአንቺ ሁለት መቶ ሺህ ብር አውጥቷል ማይነስ ሁለት መቶ ሺህ ስለዚህ አንቺ ለሱ ዘጠኝ መቶ ሀምሳ ሁለት ሺህ ብር አውጥተሻል አንድ ሚሊየን ሊሞላ አርባ ስምንት ሺህ ብር ብቻ የጎደለው ብር አንቺ ለሱ አውጥተሻል ሶ እሱ ያወጣው ነቲንግ ነው ለአንቺ ግን አንቺ ማዳም ቤት እየሰራሽ እንዴት ትገናኛላችሁ? ኢጃዛ የለሽም ማለት ኮንትራት ነሽ። እናንዴትወጣለሁ በየወሩ በየሁለት ወሩ ወጣለሁ። ጥሩ ናቸውች በየሁለት ወሩ እንትን ከሰጡሽ፣ ኢጃዛ ከሰጡሽ ስለቆየሁ አዲስ አይደለም። እዚህ ቤት ቆይቻለሁ። ለዛ ተዋወቃለሁ፣ ያውቃሉ። የቆይቻለሁ እዚህ ቤት ስድስት ዓመት ስለቆየሁ ስድስት ዓመት የዚህ ቤት ጥሩ ናቸው። ማሻላ በወር አንዴ ስትወጡ ግንኙነት ስታደረጉ እርግዝና እንዳይፈጠር የምታደርጊው ጥንቃቄ አለ? ጥንቃቄ ማ አደርጋለሁ እንጂ ያስሚን ኪኒ ገዝተሽ እየወጥሽ ነው? አይ ጥንቃቄ መድኃኒት አልጠቀምም። ጥንቃቄ ያላችሁ ችግር የለውም መንገዱ። ዋናው ጥንቃቄ ማድረግሽ ነው። ገባሽ? ከዓላማሽ እንዳትሰናከ ሀገርሽ ላይ ቤት የመስራት ዓላማ ካለሽ አርግዘሽ ባዳማ አባራሽ አደጋ ላይ እንዳትወድ ስለዚህ አሁን አንቺ ከእኛ የምትፈልጊው ምንድን ነው? የፍቅር ታሪክሽን ሰማን? ምከሪኝ ነው ወይስ ጠርተሽ እንዳይተወኝ ተወኛ አስጠንቅቂልኝ ነው ምንድን ነው የምትፈልጊው? ኖ ምከሪኝ በቃ ምን ማድረግ አለብኝ እኔ አሁን ውስጤ ተወዛገበ። አሁን ማለት እኔ ሴት ልጅ ነኝ፣ ዘጠኝ ዓመት ዛ ሀገር ማለት ነው፣ ተወዛገብኩኝ እድሜ ሴት ልጅ ነኝ። አሁን ወደ ኢትዮጵያ ደርሼ መለሳለሁ ብያለሁ እና ሄጄ ጠቅልያሌ ልሄድ ወይስ ልመለስ? በቃ ተወዛገብኩ። በቃ መውለድ አለብኝ ዘጠኛ አመቴ በቃ ምንም ለውጥ የለውም በቃ። እሺ በጣም ጥሩ፣ እመክርሻለሁ እንደ ታላቅ እህት እመክርሻለሁ። እድሜሽ ስንት ነው? ዘጠኝ አመት አረብ ሀገር ላይ ከነውሽ በሀያ አመትሽ ብትመጪ ሀያ ዘጠኝ አመትሽ ነው። ሀያ ስምንት ኦኬ። አንድ እኔ ሳትኩት እንጂ አሪፍ ነበርኩ። ሀያ ስምንት አመትሽ ነው። በሀያ ስምንት አመትሽ መውለድ ብታስቢ ኖርማል ነው። ኦኬ፣ ትክክል ነሽ። ግን ብዙ ሴቶች ኮመንት ላይ ይጠራና እሱ የሚመከር እያሉ ነው። ቆንጆ ነው ስላች ለማየት ጓጉ ፎሎ አድርገው ሄደው በውስጥ ሊጀነጅኑት። ስለዚህ እሱ ከተጠራ አንቺ አደጋ ላይ ነሽ። ይቅርብ ይጠራ። አረ እንደዚህ ሚዲያ ነገር እንደዚህ ምናምን አይፈልግም። እንዳይም አንቺን አሁን በቃ እንደዚህ ምናምን ሳይሽ ራሱ ጌም ስትጫዋሽ ከሚክ ለምንድን ደስ አይለውም። ሚዲያ ደስ አይለውም፣ ደስ አይለውም በእውነት። ፌስቡክም እንዳትጠቀሚ ነው የሚለኝ። ቆንጆ ሆኖ ሚዲያ የማይጠቀም በዚህ ዘመን ሚዲያ የማይወድ በጣም ታድለሻል። ባህሪማ አለው ግን መጨረሻው ነው እንጂ። ባህሪ እኮ እንዳለው ብዙ ሰዎች ይነግሩኛል። ባህሪ አለው። በባህሪ በኩል ግን የኔ ጉዳይ ይሄ የእድሜ ጉዳይ ነው የሚያሳስበኝ፣ የራሴ ጉዳይ እንጂ ስለሱ አይደለም። ስለመልኩ ምናምን አለ ምንድን ነው ባህሪ አለው። አማርኛ ሻልገባኝ። ባህሪ አለው ማለት ጸባይ ያለው ነው ጥሩ ነው ማለት ነው? አዎ ጸባይ በጣም አለው። ጸባይ አለው። በአራት አመት ውስጥ አንዴ ማስቀይሞ ሻያቅም ነው ማለት ክፉ ቃል ተናግሮሽ የንቀት ቃል ተናግሮሽ አያውቅም፣ በፍጹም እና ቲክቶክ አይጠቀምም እያልሽኝ ነው? ይጠቀማል ግን እኔ የሚጠቀም አይፈልግም። እሱ ጌም፣ በብዛት ጌም ነው የሚጠቀም። ያ ያልኩህ ጌም ላይ ነው የማየው ብዙ ጊዜ። ጌም በጣም ይጠቀማል። ጌም ይወዳል፣ ኳስ ይወዳል። በቃ እና ስራ ነው። ጥሩ፣ በጣም ጥሩ። አይ ባልሽ ሚዲያ ብዙም አይጠቀም ከሆነ ጥሩ ነው። ምክንያቱም ታውቂያለሽ፣ የዘንድሮ ሴቶች አሁን እራሱ ኮመንት ላይ ዝም ብለው ይጠራ ይጠራ ይጠራ ይጠራ የሚሉት ለአንቻስያስታርጉ ፈልገው ሳይሆን ይህን አጋጣሚ ነው ፎሎ አድርገው ሄደው በውስጥ ገብተው ሊጀነጅኑልሽ ነው። ገባሻ ገባሽ? አንቺ ይህን ሰውዬ የምትፈልጊ ሆነ፣ ተጠንቀቂ። አንደኛ እንግባበው እና አንቺ ሀያ ስምንት አመትሽ ነው እስከ ኔክስት ይር እስከ ሀያ ዘጠኝ አመትሽ ብትገቡ ብትጋቡ አስረግዞሽ፣ እንኳን እሱ መልሶ መጥቶ መስራት ከፈለገ አትሊስት እድሜሽን ተጠቅመሽበታልአርግዘሽ አንድ ነገር ልናገር አዊ ይቅርታ። እሱ አሁን የሚለኝ ከገባሽ ኢትዮጵያ አርግዘሽ ነው የምትገቢ ነው የሚለኝ። እኔ ደግሞ መጀመሪያ ሽማግሌ ልኮ ከዛ ከተጋባም በኋላ ኦኬ፣ ከዛ ውጭ ግን አላደርገውም። እኔ እናት የለኝም፣ ቤተሰብ ለኝ አንድትለቻለች። ሳንጋባ ሳንጋባ አርግዘሽ ሂጂ ነው የሚልሽ። ይህ ለው ምን ታደርጊያለሽ? መሰልሽ፣ ኤምባሲ የሚባል ነገር አለ። እጁን ይዘሽ ሄደሽ ኤምባሲ መፈራረም ትችላላችሁ። አገር ቤት መግባት ካልቻለ ስራው ካልፈቀደለት ሁኔታዎች ካልተመቻቹለት ኢትስ ኦኬ፣ እጁን ይዘሽ ሄደሽ ኤምባሲ እየሄዳችሁ መፈራረም ነው። ምንም ታጣ የለም ዘንድሮ መፈራረም ነው። ህጋዊ ባለች ሳይሆን እንዳታረግሽ እ አላደርጉም ምን መሰልሽ፣ ነገ ብትለያዩም ልጅሽ የተወለደው በትዳር ነው። ገባሽ? አቡዬ እኔ አቀዋለሁ እኔ ያለ እናት እኔ እናቴን ካጣዋት አስራ ዘጠኝ ዓመት ያለ እናት ያለ አባት ያደግኩ ነኝ። አቀዋለሁ እኔ ለእሱ ዋጋ የከፈልኩለትም ማንም በሌለ ሰዓት ብዙ፣ ማለት በችግሬ ጊዜ አብሮ ነበረ ማለት አሙ በነበረ ሰዓት ብዙ መስዋዕትነት ከፍሎልኛል በገንዘብ ሳይሆን መስዋዕትነት ስለከፈለልኝ ያ ነው አይክደኝም። እነገ ጠዋት በቃ የዚህ የክፉ ቀኔ ነው ምናም ብዬ ነው ሸሚዞ እንዴት በስራ ባለው ሰዓት ታወቂው በሌለው ሰዓት እንዴት ተዋለው ብዬ ያ ነገር ነው ያሰረኝ። አንድ ግን ያልተዋጠልኝ ነገር በፌስቡክ ተዋውቃችሁ፣ ሚዲያ ብዙ ተጠቃሚ አይደለም ማለት ፌስቡክ አለው፣ ኦንላይን ራሱ አንዳንዴ ሳይሆን ድርጅቱ የሚለቀውን ነገር ምናምን ያለ አለው እኮ ፌስቡክ። ግን ብን ያደርገ ፖስት አድርበቃ በቃ ፖስት አድርገሽ ታውቂያለሽ፣ ፕሮፋይልሽ አድርገሽ ታውቂ ያለሽ ኖ ኖ አርግ ያላቅ ታዲያ አራት ዓመት ሙሉ አብረሹ ስተኝ በየወሩ ጃዛ እየወጣሽ አብረሹ ስተኝ የአመት ከስድስት ወር ደሞዝሽን በኢትዮጵያ አንድ ሚሊየን ብር ስትሰጪ ይሄ ሰውዬ ሌላ ሴት አለች የለችም የሚለውን ነገር ሳታረጋግጭ ነው እንደገባሽበት። ፖስታ ሳታደርጊ ፕሮፋይል ሳታደርጊ ሌላ ሴት አለች የለችም። አሁን ከዚህ እንደወረድሽ ቴጂ እና ፎቶውን ፕሮፋይልሽ ታደርጊያለሽ። የቲክቶክ ፕሮፋይል፣ ቴሌግራም፣ ኢሞ፣ ፌስቡክ፣ ኢንስትግራም አለ በሚባል ሶሻል ሚዲያ ሁሉ ፖስት አድርገሽ የእኔ ፍቅር ብለሽ ትጽፊበታለሽ። ማለት ይሄን ያህል መስዋዕትነት ከፍዬ የሆነ ነገር ቢፈጠርስ አስበሽው አሁን ምን እንደሚሰበር እና እንዳይፈጠር ብለሽ ታዲያ አንቺ እውነት ካለ ካላወቅኩኝ የማግጥ ችግር የለውም እኔ ብቻ አልስማ ነው ነው። ይህን ያህል እንዳይድብሽ ፈርተሽ ዝግ እንዳይድብሽ ፈርተሽ ቆይ እንደዚህ የሚያንገበግብሽ ያወጣሽው የአመት ከስድስት ወርሽ ደሞዝ ነው፣ አብረሽ ያሳለፍሽው ጊዜ ነው። ምን አንገብግቦሽ ነው ላለመስማት ፖስት ካረግሽ ፎቶን የሆነች ሴት አለች ትመጣለች። ስለዚህ ፊሊንግሽ ውስጥሽ የሆነች ሴት እንዳለች ይሰማሻል ወይ ደግሞ ሴቶች እንዳሉ ይሰማሻል። እንዳይመጡ ስለምትፈሪ ነው ማትፖስትችው። ከመጡ እንዳትለያዩ ስለምትፈሪ ነው። አንዳንድ ፈሪ ሴቶች አላችሁ፣ ባሎቻችሁ ወይም ፍቅረኞቻችሁ እየማገጡ እንደሆነ አውቃችሁ ፊት ለፊት ላለመጋፈጥ ከጠየቅኩት ይተወኛል፣ ይቺ ምንድን ናት ብዬ ከጠየቅኩት ይተወኛል ብላችሁ ዝም ብላችሁ አብራችሁ የምትቀጥሉ ይሄ ምን ይባላል? እሱን ላለማጣት ራስን ማስቀየም፣ ራስን ማታለል፣ ራስን መካድ ይባላል። ሌላውን ላለማጣት ራስን ማስቀየም፣ እሱን ላለማጣት ራስሽን ማስቀየም፣ እሱን ስትይ ራስሽን ማጣት። ከራስ በላይ ደግሞ ንፋስ። እናቴ ያለመሽበት ነገር ላይ ከምትቆይ እሱን የማጣቱ መቃጠል፣ የናፍቆቱ መቃጠል፣ እልሁ መንገብገቡን ብለሽ አንቺ ራስሽን ከምታታይ ቁጥር ይሄድና አልቅሽ እያለቀሽ ኑሪ። ምን ችግራል? ህይወት እኮ ደስታ ብቻ አይደለችም። ማዘንም መደሰትም እዚህ ምድር ላይ ያለ ነገር ነው። ግዴታ ሁሌ ደስተኛ ሆነ መኖር የለብንም። ሀዘንንም ማጣጣም አለብን። እንደ ደስታ መኖር አለብን። ሀዘንንም ደስታን እንደምንኖራት፣ ሀዘንንም ኖረን፣ ታመን፣ አልቅሰን፣ አዝነን ማለፍ አለብን። ያቺን ሀዘን መሸሻ አያስፈልግም። ተጋፈጩ ተጋፈጩ። አሁን እንደወረድ ፎቶን ፕሮፋይል አድርጌ

ግን አልተዘጋጀሁም። እኔ እንጃ መቼም ወንድ ልጅ የምቀርብ አይመስለኝም ስልሽ ዋጋ ከፍዬበታለሁ። ጊዜ የትኛው ጀግኝ እንጂ ምን ሆነሽ ነው አሁን? መሞር የሞራልሽ መጥቶ እራስሽ እንደውም ታግል አድርገው ምናምን ብለሽ አልነበር እንዴ? በአንዴ ትቀዘቅሻለሽ? ተሞቅያለሽ፣ ተነሺ አሁኑኑ ደምሽ ሳይበርድ ተነስተሽ ሄደሽ እያንዳንዱ ሶሻል ሚዲያ ላይ ታጋርገሽ ፖስት አድርጊና፣ እየመጣው ይምጣ። ሞትና መለያየት አንዴ ነው። አልቅ፣ ያበጡ ይፈንዳ። ተነሽ፣ ሂጂ። አሁን ሰግናለሁ፣ ምን ይበደል ከመኖር በነገራችን ላይ ስትከፍቺ ጀምረሽ እስከ ማታ ነው የምከታተልሽ። ልብስም እተ ሥራ እየሰራሁ በእውነት ኤርፎን አድርጌ ቃም ስከታተልሽ አንቺን ካገኘሽ በኋላ እንዴት እንደተቀየርኩ አትጠይቀኝም። አመሰግናለሁ። አስገብኝ አለሽ የውሸት ህይወት ከመኖር የውሸት ደስታን ከመኖር የእውነት ሐዘን ይሻላል። ከውሸት ጓደኛ ከውሸት ጓደኛ ብቸኝነት ይሻላል። ገባሻ ያንቺ ካልሆነ መሄዱ አይቀርም። ስለዚህ ከአሁኑ አፈንጂው ሄደሽ ፎቶን ፕሮፋይል አርጊ፣ ሂጂ እሺ። እኔ እናት እድሜ ይስጥሽ። ደህና አመሰግንኛለሽ። አኮ ሲወጣ ከዚህ ነገር ስትጸጂ በደንብ አርገሽ ታመሰግንኛለሽ። ይሄ ሰው ሴቶች ካሉ እየማገጠ ከሆነ ተነዳል ትዳር ሳትገቢ ልጆች ሳትወልጂ ከአሁኑ ትታወቅ ትተዋወቂያለሽ ቁርጥሽን ታውቂያለሽ ይስጥሽ አሚን ይስጣት የእኔ እናት አሚን እውነት የዓመት ከስድስት ወር ደመወዟን ሰታ በየወሩ ነው በሁለት ወሩ እጃዛ እየወጣች ሰታ የዓመት ከስድስት ወር ደመወዝ በየወሩ በየወሩና በየሁለት ወሩ ደግሞ ሰታ አስባችሁ